ሰላም እንኳን ደህና መጣችሁ። ለእኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የመጀመሪያችሁ ቀን ከሆነ እንኳን ደህና መጣችሁ። እስከ ፋሲካ አንድ ቀን እስኪቀረው ድረስ በጾምና በጸሎት ነን ያለነው እና ፕሊዝ ጆይን አስ ብዬ ልላችሁ ፈልጋለሁኝ። ጋብዛችኋለሁ። ቻናሉን ሰብስክራይብ ካደረጋችሁት መቼ ቪዲዮ እንደሚወጣ ይነግራችኋል። ከዛ አብረን እንማራለን ማለት ነው እና ሌት ነው ብላችሁ አታስቡ። የእግዚአብሔር ቃል ሁሌ ያስፈልገናል ና በኋላ የመጣውንም መጀመሪያ የመጣውንም እኩል የሚከፍል ጌታ ነውና ይጠቅማችኋል ብዬ እንድት ጆይን እንድታደርጉኝ ጋብዛችኋለሁኝ። እስካሁን ደግሞ ካላችሁ ደግሞ ከመጀመሪያው ጊዜ እያላችሁ የሙከራችሁ ካላችሁ ደግሞ ጎበዞች። እግዚአብሔር ጸጋውን አብዝቶልናል እና እናመሰግነዋለን። እኔ በጣም ሁሌ ነው ማደንቀው ጌታን የሚሰጠኝን ጸጋ ብርታትና ሰውነቴ ቢደክምም እንኳን ቢታመምም ቢደክምም እሱ ለራሱ አላማ ግን ይህንን ፕሮግራም እኔን ለማስተማር መጀመሪያ እኔን ለማስተማር ነው ብዬ ነው ማስበው እና እኔን ካስተማሪኝ በኋላ ደግሞ መልሼ እንዳካፍላችሁ። ብዙ ሲሰጠን ብዙ እናካፍላለን፣ ብዙ መስጠት እንችላለን። እና በነፃ የተቀበልኩትን በነፃ ነው ምሰጣችሁ እና። ያው እኔ እኔ ስማረው እኔ ሲገባኝ፣ እኔ ሳምንበትም ነው ያመንኩበትንም ቃልም ነው መጥቼ የምነግራችሁና የእግዚአብሔር ቃልን ደግሞ ላመንበት እንደ እምነት አድርገን ከተጠቀምንበት በጣም ይጠቅመናል እና ራሳችንንም ይሰራናል እና በቃ አጋበዝኳችሁ እንድትመጡ አሁን አንድ ስንት ነው? እስከ ሀያ ድረስ ነው። አዎ የዌስተርኑ እና የኢትዮጵያን ፋሲካ አንድ ቀን ነው የሚውለው አሁን በዚህ ዓመት ላይ ማለት ነው። እና ደርሷል። አብረን እንትን እንበል እንማርላችሁ ነው ዛሬ። ምንድ ነው ምን ሄድኩኝ፣ የት ሄድኩ መሰላችሁ? ሲኒማ ሄድኩኝ ዛሬ እና ቾዝን የሚባል ፊልም አየሁኝ። ሲሪስ ነው የሚከታተል ነው በኦንላይን ላይ ዳውንሎድ አድርጋችሁ ከፈለጋችሁ እዩት። የመጽሐፍ ቅዱስን ታሪክን ያው እንደ ፊክሽን ጨማምረውበትም የሚነግሩት ነው። ግን ይሄ ላስት ሳፐር የሚለው ነበረ ለኢስተር ያዘጋጁት በአመት አንዴ ነው የሚወጣው ሲኒማ። እናሱን ሄጄ አይቼ ነበር እና በጣም ደስ ይላል። ብዙ የመጽሐፍ ቅዱስ በጣም ከመጽሐፍ ቅዱስ ብዙ ነው የወሰዱት እና በጣም አስታወሰኝ። በተለይ ዋናው አላማው መጨረሻ የጨረሰው ጌታ ኢየሱስ ምንድነው፣ ይሄ ቤተ መቅደሱ ውስጥ ይገባና ዱላ ይዞ እነዚህ ነጋዴዎችን ይሄ በቃ ገንዘብ የሚቀያይሩትን ምናምን ሰዎች እየገረፈ እንዳባረረ ገለበጠባቸው፣ ጠረጴዛውን ገለባብጦባቸው እንዴት እንደተቆጣና እንዴት የቤቱ ለቤ የቤቱ አላማ እንደ ሰዎች እንደሳቱት የቤተ መቅደሱን አላማ ዋናው ቤተ መቅደሱ የተሰራው ለጸሎት ነበረ፣ ግን ሰው ግን መነገጃ እንዳደረገው እና በዛ ፊልሙ ላይ የምናየው መሰላችሁ መጽሐፍ ቅዱስም ላይ ይላልና ግን መጽሐፍ ቅዱሱ ላይ እና ይሄ ፊልሙ ላይ ስታዩት ይሄ በቃ መጽሐፍ ቅዱስ ላይ የሌለውንም ነገር ጨምረው ያው በራሳቸው ጨምረው ነው የሚያደርጉት። ግን ምንን ነገር ታያየሁ መሰላችሁ እነዚህ መጽሐፍ ቅዱስ ላይ የሚለን ገንዘብ ሲቀይሩ አይተው አይቶ ተናዶ ገንዘብ ቀያሪዎቹን ምናምን አባረረ ነው አይደለም ይለን ግን እዚህ ፊልሙ ላይ ደግሞ ገንዘብ ቀያሪዎቹን ዋናው የተቃወመበት ምንድን ነው መሰላችሁ፣ እነዚህ አህዛቦቹ ወይም ደግሞ እስራኤል አይሁድ ያልሆኑትን ሰዎች ፎሪነሮቹን ማለት ነው፣ እንግዳ የሆኑትን የእስራኤል ዜግነት የሌላቸውን እዛ ቤተ መቅደስ ውስጥ ሲገቡ መስዋዕት ለማቅረብ ሲፈልጉ መስዋዕት የሚያቀርቡበት ለምሳሌ በጉ፣ እንትን ፍየሉ፣ ምንድነው እርግቡ ምናምን አለ ማለት የተለያየ እንስሳ አለ። እና ለፎሪነሮቹ ወይም ደግሞ ለእንግዳዎቹ አሁን ለምሳሌ ለግሪክ ለሚመጣ ሰውዬ አንድ ከግሪክ አንድ ደግሞ ከአክሱም አይት ይላል እና ከኢትዮጵያ ማለት ነው እና ብቻ ከሌላ ከሌላ ሀገር የሚመጡትን ሰዎች ገንዘባቸውን እንዴት ብዙ አድርገው ኤክስቼንጅ እንደሚያደርጉት ለምሳሌ ለአይሁድ በግ መግዣውን ገንዘቡ ያንሳል አይሁድ ዜጋ ቢሆን። ገብቷችኋል? በርካሽ ነው የሚሸጡላቸው። ለእነዚህ ግን ለፎሪነሮቹ ግን ለእንግዶቹ ግን ለአህዛቦቹ ግን ለእነሱ ብለው ብዙ ገንዘብ የራሳቸውን ገንዘብ ብዙ ነው የሚወስዱባቸው። እና ከዛ ገንዘቡን የሚቀይሩት ልዋጩ በጣም ርካሽ ነው። በጣም ትንሽ ገንዘብ ይሰጧቸዋል። ስለዚህ ብዙ ገንዘባቸውን እነዚህ ፎሪነሮቹ ይከፍሉና ነበረ ለመስዋዕት የሚያቀርቡትና ይሄ ሁሉ ውንብድና ነው። ይሄ ሁሉ ንግድ ነው የተካሄደው እና ጌታ አይቷል ይሄንን በመንፈሱ እና ይህንን ስላየነው ለካ የተቆጣው መብታችኋል። አሁን እኛ ዝም ብለን ገንዘብ የሚቀይሩት ብለን መጽሐፍ ቅዱስ ላይ ሁሉ ዲቴይሉን ስለማይነግረን ግን ዝም ብሎ ገንዘብ ቀያሪዎቹን ነው የሚለን እና ገንዘብ ግን አቀያየራቸው ግን በትክክለኛው መንገድ አይደለም። በትክክለኛው ሬት ሳይሆን ለእነዚያ ይበዘብዟቸው ነበረ ፎሪነር ለሆኑ ለውጭ ሀገር ለሚመጡ ለአህዛብ ወገኖች በጣም ብዙ ውድ ያደርጉባቸው ነበር። እና በጉን ሲገዙ ብዙ እጥፍ ነው የሚገዙት። ሶስት እጥፍ አራት እጥፍ አድርገው ነበር የሚሸጡላቸው እና ይህንን ስታዩ እራሱ ታዝናላችሁ እና ለካ ጌታም ይህንን ስላየ ነው ለካ እንትን ቤቴን የወንበዴዎች አደረጋችሁት፣ የቢዝነስ ቦታ አደረጋችሁት ብሎ የገለበጠባቸው እና መስዋዕት መቀበል ስላልፈለገ ሳይሆን ወይም የመስዋዕት መስዋዕት መሰጠቱን ጠልቶ ሳይሆን ግን ምንድነው አደራረጋቸው? ግን ይበዘብዙ ነበረ። ሰውን ገንዘባቸውን ብዙ ሰው ይወስዱባቸው ነበር፣ እና ከቤተ መቅደስ ደግሞ ሆነው ሲገዙ ቤተ መቅደስ ውስጥ ያለው ገንዘብ ፍየልን በግም ምንም ምንም ደግሞ በቃ በጣም ውድ ነው። በጣም በቃ እግዚአብሔር የሚፈልገው ነው ብለው ነበረ ሰውን የሚያሳምኑት። እና በጣም ያሳዝናችኋል ብቻ እንዴት እንትን ኮራፕሽን እንደነበረ እና ለዚህ ነው ጌታም ደስ ያላለው። እና በዛ ከዛ በኋላ እኔ ምንድን ነው ጌታ በዚህ ውስጥ ያስተማረኝ ብዬ ያው መጽሐፍ ቅዱስን ቃሉን ይዤ እንደገና ዛሬ መጣሁላችሁ። በቃሉ ነው ማርቆስ ምዕራፍ 11 ከቁጥር 17 ጌታ ኢየሱስ በቃ የተናደደውንና የገለበጠባቸውን ነው የሚነግረንና ግን ከቁጥር 15 እስከ 17 አነብላችኋለሁ። ማርቆስ ምዕራፍ 11 ከቁጥር 15 እስከ 17 እንደዚህ ይላል። ወደ መቅደስም ገብቶ፣ ጌታ ኢየሱስ ነው ገብቷቸዋል፣ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር፣ የገንዘብ ለዋጮቹንም ገበታዎች የእርግብ ሻጮችንም ወንበሮችን ገለበጠ። እቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። ቤቴ ለአህዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችሁት፣ አላቸው። ለሕዝብ ነው ገብታችኋል እነሱ ግን ምንድን ነው ለአህዛብ ብዙ ዋጋ በመሸጥ ከሌላ ከግሪክ የመጡ ከጥቁር ከአፍሪካ የመጡት ከተለያየ ከሰማሪያ ከጎረቤት ሀገሮቻቸው የመጡትን ሁሉ ለእነሱ በጣም ብዙ ገንዘብ እያስከፍሏቸው ነበረ እና ገንዘቡን መጀመሪያ ይለውጡላቸዋል እና በውድ ነበረም የሚለውጡላቸው እና ይህንን ነው ጌታ አይቶ ገለበጠው፣ ተቆጣ። ገለበጠባቸው ወንበሮቻቸውን ጠረጴዛቸውን ገለበጠና፣ በቃ እዛ ፊልሙም ላይ በጣም በቃ እሱ እንደተቆጣ ነው የሚያሳየው። እና ዋናው የመቅደስን አላማ የሳቱት የሳቱትበት ነገር ምንድን ነው መሰላችሁ? እነሱ ለጸሎት መሆኑን ለመስዋዕት መሆኑን አልገባቸውም። በቃ እነዚህ ሰዎች ቢዝነስ ገንዘብ እስካመጣ ድረስ እነሱ የእግዚአብሔርን ቤት መጠቀሚያ አድርገውት ነበረ። ይሄ ነገር ደግሞ የተጻፈው ኢሳያስ 56 ቁጥር 7 ላይ እንደዚህ የሚል ቃል አለ። ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸው አለው። በጸሎቴም ቤት ደስ አሰኛቸዋለሁ ቤቴ ለአህዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታቸውንና ሌላ መስዋዕታቸውን በመሰዊያ ላይ እቀበላለሁ አያችሁ ይሄ ቤቱን ቤተ መቅደሱን የፈለገው ጌታ የፈለገው መጀመሪያውኑ ለአህዛብም ለሁሉም ለአይሁድም ለአህዛብም መቶ ለጸሎት ቦታ እንዲሆን ነው። እዛ ደግሞ ሰው መቶ ሲጸልይ እና መስዋዕት ሲያቀርብ ደግሞ በጸሎት ቤቴ ደስ አሰኛቸዋለሁ ነው። እና እነዚህ ግን ምንድን ነው የሚያደርጉት? ገንዘቡን ብዙ እየበዘበዙ እዛ ሲሄድ ሰው ከደስታው ይልቅ በቃ ገንዘቡን ሁሉ ስለሚወስዱባቸው ስለሚሰርቁባቸው ያዝኗሉ። ገብቷችኋል። እና የጸሎት አላማውን የቤቱን አላማ እንትን አልተከተሉም ማለት ነው፣ አበላሹበት ማለት ነው። እና ለዚህ ነው ያባረራቸው። ቤቴ የጸሎት ቦታ ነው። እግዚአብሔር ቤት ሰው መጥቶ ተደስቶ ነው እንዲሄድ የሚፈልገው እንጂ እዛ መጥቶ እንዲበዘበዝ አይደለም። የቢዝነስ ሱቅ አይደለም። ገብቷችኋል? እና ሶስት አራት እጥፍ ድረስ እየተረፉ ሊሸጡላቸው ነበር። እና በጣም ያሳዝናል። እና እግዚአብሔር ቤት ተሄዶ እንትን እንደዚህ ብዝበዛ፣ ውንብድና፣ ሌብነት ሲደረግ እግዚአብሔር አይወድም። አንደኛውም ራሱ አትስረቁ ነው እና አትስረቁ አታጭበርብሩ፣ ገብቷችኋል። እንደዚህ አይነት በውሸት አትመስክሩ ነው እና የሚሸጠውን እነዚህ አሁን ከብቶቹ ውጭ ከሚሸጡት ይልቅ እዛ ቤተ መቅደሱ ውስጥ በጣም ውድ ይሆኑባቸው ነበር ለሰዎች፣ እና ያሳዝናል። እንዲያውም ግማሾቹ ሴቶቹ በቃ ሲጠይቁ በጉን ትልቅ መስዋዕት ለማቅረብ ሲፈልጉ በጣም ውድ ስለሆነባቸው ፎሪነሮቹ ማለት ነው። ወደ በቃ እርግብ መስዋዕት ለማድረግ ቀር ሄዱ ማለት ነው እና እርግቡን ሸጡ አምጥተው ገዝተው መስዋዕት ለማድረግ ሲፈልጉ ያሳየናል እዛ ላይም እና ብዙዎች እንትን የሚፈልጉትን አይነት መስዋዕት እንኳን መሰዋት አይችሉም በገንዘብ በውድነቱ ምክንያት ማለት ነው። ግን አሁን ደግሞ በአዲሱ ኪዳን ላይ ደግሞ ጌታ ኢየሱስ ክርስቶስ እሱ መስዋዕት ሆኖልናል። የእግዚአብሔር በጎ ሆኗል። ካአሁን በኋላ እንደዛ በዓመት አንዴ ሊቀ ካህኑ ይሄ በቃ ህዝቡ የሚሰጠውን የእንስሳት ደምን ሳይሆን አሁን ተይዞ የሚሄደው ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ የራሱን ደም ይዞ ነው የገባልን። ስለዚህ አሁን በግና ማንኛውም የበግ ሆነ የፍየል መስዋዕት መሰጠት የለብንም። ገብቷችኋል? አሁን የእግዚአብሔር በአዲሱ ኪዳን ላይ ይሄ ህጉን ጌታ ኢየሱስ ክርስቶስ ያንን ደም ይዞ የእኛን ኃጢአት እሱ ተሸክሞ ያንን ደሙ በደሙ አስታረቀን፣ በደሙ መስዋዕትነት አስታረቀን። ቅዱሰ ቅዱስ ውስጥ ገባ እና ዘወትር አሁን ወይም ደግሞ በየአመቱ ጌታ ኢየሱስ ደሙን እየያዘ አይገባም። ገብቷቸዋል። አንዴ ያደረገውን በቃ እግዚአብሔር ተቀብሎታል። ያ የበፊቱ በህጉ ጊዜ የጌታ ኢየሱስ ክርስቶስ ደም እስኪያፈስና መስዋዕት እስኪመጣ ድረስ እንደ ሞግዚት ሆኖ ሰውን መስዋዕት ማድረግን እያለማመደ ነበር። በደም ስርየት ስላል እንደ መኖር እንዳለበት ምልክቱ ነበር። እና አሁን ደግሞ ዋናው ስለመጣ ዋናው ባለቤቱ ስለመጣ ዋናው ጌታ ኢየሱስ ስለመጣና ስለሻረልን አሁን ያ ሞግዚትነት ነው። ሞግዚት ለምሳ እንዲያው ምሳሌ ይሰጣል። ህጉ እንደ ሞግዚት ጠበቀን ግን አሁን ዋናው ወላጅ ሲመጣ ዋናው ጌታ ሲመጣ ደግሞ ሞግዚቶች ልጆችን ለወላጆች እንደሚያስረክቡ አሁን ጌታ መጣ፣ ወደ ህጉ፣ ወደ ጌታችን አስረከበን ማለት ነው። ስለዚህ አሁን በጌታችን እቅፉ ውስጥ ነን ያለ ነው እና እኛ መስዋዕት ማድረግ የለብንም። እሱ ያፈሰሰውን መስዋዕት ደግሞ እኛ መቀበል አለብን ማለት ነው። ማቴዎስ ምዕራፍ 11 ከቁጥር 28 እንደዚህ የሚል ቃል አለ። ጌታ ኢየሱስ ክርስቶስ የጠራን ግብዣ ጋብዞናል። እሱ ጋር ረፍት እንደሚገኝ፣ እሱ ጋር ሰላም እንደሚገኝ ጋብዞናል እንደዚህ በማለት እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። እግዚአብሔር ይመስገን። አሜን። ለቃሉ በጣም ደስ ይላል። እኛ ደካሞች የሆንን ሁሉ ንወደኔ አለ። ገብቷችኋል? ለነፍሳችሁ እረፍት ሰጣችኋለሁ አለ እና። ይሄ አሁን ሁሌ መስዋዕት ማቅረብ ለሕሊናችን ለጊዜው ለጊዜው እስከ ዓመት ድረስ መሆን የለበትም። በቃ ለዘወትር በቃ እሱ ጋር ስንመጣ እሱ ሸክማችንን ይወስድልናል። እሱ ኃጢአታችንን ያሰሪልናል። ገብቷችኋል? እሱ ወደ ጸጋው ወደ ጸጋው ዙፋኑ እንቀርባለን እኛ በእምነት እሱ የሰራውን ካመንን እሱ መስዋዕት ያቀረበውን ካመንን ደሙን አፍስሶ ስጋውን ሰጥቶ ከእግዚአብሔር አብ ጋር እንዳስተረቅ እንዳስታረቀን መንፈሱን እንደሰጠን ካወቀን እኛ በእምነት እሱን ስለተቀበልን ሁሌ ዘወትር ጌታ ጋ ሄደን ዙፋኑ ጋ ሄደን በእምነት በጸጋው በተሰጠን ጸጋ ሊያድነን በቻለው ጌታ ጋር ሄደን ዙፋኑ ጋር ሄደን ይኸው ምህረትን ስጠን ይቅር በለን ማለት እንችላለን። በእምነት ገብቷችኋል። እና ዕብራውያን አራት ቁጥር 16 ላይ እንደዚህ ይላል፣ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አሜን። አያችሁ፣ ምህረትን እንድንቀበል የሚያስፈልገንን ጸጋ እንድንቀበል ወዴት እንሂድ? ወደ ዙፋኑ ወደ ጸጋው ዙፋን እንሂድ። በምንድን ነው የምንሄደው? በእምነት በምን አይነት እምነት? በኢየሱስ ክርስቶስ ባፈሰሰው ደም በሰጠው ስጋ በማመናችን በዚህ እምነት ይህን ይዘን ወዴት ነው የምንሄደው? ወደ ጸጋው ዙፋን ምህረትን እንድንቀበል ኃጢአት ዳግመኛ እንዳንሰራ ጸጋውን እንድንቀበል ገብቷችኋል። ጸጋው እንዲበዛልን ምህረቱ እንዲበዛልን ዘወትር ወደ ዙፋኑ እንሄዳለን ማለት ነው። ገብቷችኋል። እንዴት ነው የምንሄደው? በጸሎት ወደሱ በመሄድ ኑ ወደኔ ያለው የምንሄደው የምንቀርበው ራሳችንን ይዘን ነው። ራሳችንን የተሰበረ ልባችንን በእምነት ይዘን እሱ ጋር ዙፋኑ ጋር በመንፈስ ነው መስዋዕት የምንሰጠው። ገብቷችኋል። ጸሎታችን መስዋዕት ነው ለጌታ። የልብ መሰበራችን መስዋዕት ነው ለሱ ለጌታ። ገብቷችኋል። አሁን በእጅ በተሰራውም ሆነ ማንም እንትን ይዘን መሄድ አንችልም። ለምሳሌ ቤተ መቅደስ ያኔ ሰው የሰራው ነው አይደል ግን አሁን ደግሞ ጌታ መቅደሱ ሊያደርገን የፈለገው ቤተ መቅደሱ ሊያደርገን የሚፈልገው እኛን ነው እና መንፈሱን እኛ ጋር ያሳርፍና ሁሌ በመንፈሳችን ወደ ጌታ እንቀርባለን ማለት ነው። ገብቷችኋል። በመን ዳግመኛ የተወለድ ነው መንፈሱን የተቀበል ነው አባ አባ ብለን አባታችን ጋር እንድንሄድ የሚፈልገው በጸሎት ነው። በመንፈስ ነው። ገብቷችኋል? ዳግመኛ የተወለደ ሰው እግዚአብሔር አብ የሚፈልገው በመንፈስ እንድናመልከው ነው። በመንፈስ መስዋዕት እንድናደርግ ነው። ገብቷችኋል? በመንፈስ ጸሎት እንድንጸልይ ነው። እና ራሳችንን ነው ደግሞ መስዋዕት አድርገን የምናቀርበው። በምንድን ነው የምናቀርበው? በቃ በፍጹም የሆነ እምነት ፍቅር ይዘን፣ ግብዝነት የሌለው ፍቅር ይዘን ነው ወደ ጌታ የምንቀርበው። ገብቷችኋል? ራሳችንን አዋርደን ትሁት ሆነን ገብቷችኋል እግዚአብሔር ያቺ የተሰበረ ልባችንን ይዘን ነው እግዚአብሔር ጋር መስዋዕቱ መስዋዕት የሚሆነው እኛ የተሰበረ ልብ ሲኖረን ነው ትቢት ሳይኖረን ነው ገብቷችኋል ታስፈልገናለ ምህረት ስጠን እያልን በመንፈስና በእውነት በቃሉ ጸንተን እንድንሄድ ነው የሚፈልገው ጌታ ገብቷችኋል እንዲያውም አንደኛ ጴጥሮስ ምዕራፍ ሁለት ከቁጥር አራት እስከ አምስት እንደዚህ ይላል። በሰውም ወደ ተጠላ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ እየቀረባችሁ ይለናል። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ታቀርቡ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ቤት መሆን የምንሰራው እንዴት መሰላችሁ? በቃሉ በቃሉ በእግዚአብሔር ቃል ነው የምንመሰረተው በእግዚአብሔር ኢየሱስ ክርስቶስ በነገረን ቃል ነው። በእሱ እምነት ነው ገብታችኋል። በእሱ ድንጋይ ነው። ህያው ድንጋይ እንደሆነ እኛም ደግሞ ህያው ድንጋዮች ሆናችሁ በቃ መንፈሳዊ መስዋዕትን ለመሆን መንፈሳዊ ቤት ለመሆን ተሰሩ ነው የሚለን። በሱ ላይ ተደርበን እሱ መሰረታችን ነው። እሱ ህያው ድንጋይ ነው። በሰው የተናቀ ነው ግን፣ በእግዚአብሔር ደግሞ የተመረጠ ነው፣ ክቡር የሆነ ነው። እሱ ድንጋይ ገብቷችኋል። ኢየሱስ ክርስቶስ አለታችን ነው። እሱ ላይ ነው ተመስርተን የምናድገው። ገብቷችኋል። እሱ በሰጠው እሱ በተናገረው በሱ ባለን እምነት ላይ ሆነን ነው የምንታነጸው፣ የመንፈሳዊ ቤት መሆን የምንችለው ገብቷችኋል። መንፈሱን ስለተቀበልን እና በሱ ቃል ነው የምናድገው፣ በሱ ቃል እና በእውነቱ ቃል ነው የምናድገው። ገብቷችኋል። እና እንደሱ መንፈሳዊ ቤት ለመሆን ተሰሩ። አሁን ሕንፃና ያ እንትን ቤተ መቅደስ መሄድ የለብንም መስዋዕት አድርገን ራሳችንን፣ ስጋችንን፣ ሰውነታችንን፣ አስተሳሰባችንን ልብ ባችንን ይዘን ነው ለሱ የምናቀርብለት እንደ መስዋዕት። ገብቷችኋል። በፍጹም ልባችን ስንወደው ነው ለሱ እሱ መስዋዕት ነው። ገብቷችኋል። ስንወደው ልባችንን ስንከፍትለት ትሁት ስንሆን ልባችን ሲሰበር እሱ ታስፈልገናለህ ብለን ስንለው፣ ምህረት ስንጠይቀው፣ ወደ ዙፋኑ ዘወትር ስንመጣ እሱ መስዋዕታችን ነው። እራሳችንን ነው የምናቀርበው። ገብቷችኋል። ስለዚህ ይሄ ነው በቃ ዛሬ የተማርኩት እና ቤቴ የጸሎት ነው የጸሎት ቤት ይሆናል፣ እናንተ ግን ወንበዴዎች የወንበዴዎች መሰብሰቢያ ያደረጋችሁት ይላል እና ይሄ አካላችንን የወንበዴ መሆን የለበትም ቢዝነስ መሆን የለበትም። ገብቷቸዋል። ይሄ የእግዚአብሔር መንፈስ ማደሪያ ነው እና እኛም ራሳችንንም በመስዋዕት አድርገን ልባችንን እየሰበርን ጌታ ጋር ሁሌ ወደ ዙፋኑ ለምህረት ለሚሰጠን ጸጋ ለሚያበዛልን ጌታ ዘወትር መቅረብ አለብን። ራሳችንን ሰውነታችንን ነው መስዋዕት አድርገን የምናቀርበው። አሁን እንትን መስዋዕት ሳይሆን እሱ የሚፈልገው ምህረት ነው፣ እና እርስ በራሳችን እንድንዋደድ እርስ በራሳችን ይቅር እንድንባባል ነው የሚፈልገው፣ ገብቷችኋል። እንጂ እንደ እልህ ተያይዘን ተጣልተን ሳይሆን በቃ ንጹህ ልብን ነው በቃ ጌታ የሚፈልገው ልላችሁ ነው። እንደ ወደዳችሁት ተስፋ አደርጋለሁ። ነገ ደግሞ በሌላ ቃል እስክንገናኝ ድረስ ደህና ሁኑ ልኝ ባይ